ሶሻል ሚዲያ ተጠቃሚ ስትሆኑ ቤተሰብ፣ ጓደኛ ምስጢር ይኖረኛል፣ ምስጢርን ይደብቃል ብላችሁ እንዳታስቡ። ምስጢር እንዳይኖራችሁ ጸልዩ። አሰላም አለይኩም ወራምቱላይ በረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? መወዳችሁ ማከብራችሁ ስለምታበረታችሁን ጀዛ ከላ ከይር ጀዛ። እባካችሁ እባካችሁ ስለምናችሁ ቪዲዮንስ ከመጨረሻ ተመልከቱ። እንደው እና ዛሬ ደግሞ ሀዩቲ ሀዩ አንዳንድ ጊዜ እኮ የሆነ በቃ አንዳንድ ጊዜ ትመቸኛለች። አንዳንድ ነገር አላትና አንዳንድ የምትመቻችው ነገር አለና የሰይድን ጉድ ጉድ ጉዱን ያወጣችው ዛሬ ማለት ነው። እና ያው በእሷ ቻናል ላይ አልተለቀቀም። በሌላ ሰው ያው እነሱ ለመሸጥ ብዙ ቻናል ስላላቸው ሰይድና አዩ ሰይድ ያው ቻናል ስለሚሸጥ በተለያየ ቻናል ያው እሷ ጋር ሁነው ቪዲዮ ይሰራሉ ና እሷ አንዳንድ ጊዜ ወጣ ያለች ያሉትን ነገሮች አመታ እዛኛው ላይ ነው የምትለቀቁለም እንደሆነ አላውቅም። ና ሁለታቸውም በእነሱ ፔጅ ላይ አይደለም የለቀቁት እና የሱመያ ጓደኛ እንደዛም አምናት አለው ወዳት አለው የምትላት ጓደኛ ባለፈው ሰይድ ከአዲስ አበባ ሲመጣ ያደረገችው ድራማ፣ እንደ ሱመያ አላይ ስጣት እንጂ እንደዚህ ነገር ሶሻል ሚዲያ ተጠቃሚ ሁና ግን እንደዚህ ዞር ዞር ብላ የምትለቃቀመው ነገር ስላሌላት ነው። እስካሁን ያላየችው እና ሰይድ ካልሲ አዩማ አስተካከለችው እኮ እንዴት ብላ ፓንት ትበል። ሲጀመር ካልሲ ሚሊዮን ፓንት አልጋ ስር ይገባል። ፓንት ላለ ማለት ነው ካልሲ ያለችው። ደግሞ እኮ መጣ ደግሞ ሲጠራ እኮ አያፍርም። ደግሞ በአረብኛ ስለምትሰራ ደግሞ መጣ ደግሞ እኮ ይጣራል፣ አያፍርም አንዳንድ ጊዜ በቃ የሆነ አላደል የሆነ አንዳንድ ጊዜ የሆነ ነገሯ ይመቸኛል ማለት ነው። ለሱመያ ስለምታደልኝ ነው ልትሉኝ ትችላላችሁ። እና ያው ሰው ልጅ በማንነቱ ነው የምትወዱት፣ በስራው በተለይ ትወዱታላችሁ። ና እወዳታለሁ ሱመያ። እኔ ማንንም የማንም ጥላቻ የለብኝም። እና አንዳንድ ጊዜ ንግግሮቿ አዩ ደስ የምትለኝ ንግግሮቿን፣ አንዴ ወደ ሱመያ ታመጣዋለች፣ ወደ ሱመያ ታመጣዋለች ስላችሁ በቃ አላደል እንደ አሁን የሰይድን አሁን እንከን ምንም ነገር አታወጣም ሱመያ ማለት ነው። ሰይድ እንደዚህ ነው እንደዚህ ነው እንደዚህ ነው አትልም እና የሱመያ ተቃራኒ ደግሞ ሁና አዩ የሰይድን እንከኖች ነው መልቀም የምትፈልገው ማለት ነው። እና አንድ ጊዜ አንድ ቀን ሱመያ ሰይድና እኔ እንደዚህ ነው ብለን ፕራንክ ምናምን ላይ እንኳን ራሱ ምስጥር የሚባል ነገር እንኳን አውታ እንኳን ተጣልታ እንኳን ምስጥሩን አውላ ወጣችም፣ ግን አዩን ተመልከቷት ይቺ የሱመያ ጓደኛቸው አዲስ አበባ ያለችው ባለፈው አዩን የደበደበችው አብራት ለሰይል ሊካርድ አድርጋ እሱ አንተ እየሰገርክ ነው ያኔ በኦሮምኛ ስለሆነ ነው ትንሽ ቀን ጨባር ጊያ መጣው ኬታ መጣይ ሲላት እየሰገርኩኝ የኔ ባትሪ ዘግቶብኝ የአንተን ስልክ ስነካካ ይሄንን አየው። ብልጠቷን ተመልከት። ቶሎ ብዬ በዋስታፕ ወደኔ ላኩኛለች ከዛ አዳምጣለችው ዛው አፍንጫውን ስትይዘው አዳምጦ የምን ካልሲ ነው የምትይው ብሎ ነው ወዲያው ሊከርድ ያደረገላት። እንግዲህ አንዳንድ ጊዜ ስህተታችን የሚሸፍኑልን ሰዎችን እንደ ሞኝ፣ እንደ ጅል አርገን ነው የምናያቸው ማለት ነው። አንዳንድ ጊዜ እንደዚህ ስህተታችንን ፍጥርጥርጥ አርጋ ወደ ሶሻል ሚዲያ የምታወጣዋን ሴት ለምን እንደሆነ እንጃ ወንዶች ይወዳሉ። በቃ አንዳንድ ጊዜ ቀበጥ ሴት ይመቸኛል በቃ ቁንጥንጥ ምትል የምትጨቃጨቅ ሴት እወዳለሁ የሚል ወንዶች ብዙ ነው ያሉት፣ ማለት ነው ዝም ስትሉ አይወዱም። ወላሂ፣ ብዙ ወንዶች በቃ ዝም ምትል ሴት አይወዱም። ለምን እንደሆነ አላውቅም፣ እና እኘኝ የሚሉትን ወንድ በቃ ቤቱ ይቀዘቅዛል፣ ቤቱ ያለ እሷ አይሞቅም፣ የእሷ ጫወት የለመደ ምናምን የሚሉ አሉና፣ ልክ እንደ አዩ አይነት ሚስት ይስጣችሁ ነው የምላቸው። እንግዲህ አዩ አንዲት ነገር ይሄ ባሌ ነው ይሄን ነገር መደበቅ አለብኝ። ይሄ ነገር እኔ ላይ ይመጥናል። እኔ ይገባኛል፣ ለባሌ እኔ ይገባዋለሁ። ይሄ ንግግር እኮ ለሱ መደበቅ አለብኝ። ቢያንስ እንኳን አንዳንድ ነገሮችን እንደ ባታወጡስ፣ የባላችሁን አይብ፣ የሚስታችሁን አይብ ባታወጡ ምን ችግር አለው? እኔ ብዙ ልጆች አይቻለሁኝ ወላሂ፣ ካሜራ ደብቆ ካሜራ ደብቆ አስቀምጦ አንዱን ማ ጨራሽ ወላሂ፣ ይሄ ሸንቡሳ መዳመጫ አለ አይደል? በእሱ ነው ጭንቅላቷን ዳምጦ ደም በደም ያደረጋት ማለት ነው። ወላ እውነቴን ነው ለት ውሸቴን አደለም። በቃ እንደው እኔ እኮ ለገንዘብ ብሎ ሰው ራሱ እኔ እንጃ፣ አንዳንድ ጊዜ እኔ እንጃ ነ ወዴት ወዴት እየሄርን እንደሆነ አላቅም። ወላ ያ ገንዘብ እኮ ባህላል ከመጣ አክላቃችሁን ጠብቃችሁ በስነ ስርዓት ከሰራችሁት ወላሂ በረካ አለው። እባካችሁ ለገንዘብ ብላችሁ ለቪዮ ብላችሁ የባላችሁን ገበና አታውጡ፣ የሚስታችሁን ገበና አታውጡ፣ የጓደኞቻችሁን ገበና አታውጡ። እምትወዱትም ሰው ይሁን እማትወዱትም ሰው ይሁን ገና ለገና ገንዘብ አገኛለሁ ቪዮ አገኛለሁ ብላችሁ እዛ ሶሻል ሚዲያ ላይ አትለጥፈው። እርግጥ ነው ልትሸቅሉበት ትችላላችሁ። ያ ሰውዬም ለተወሰነ ሰዓት ይሰደባል፣ ይወቀሳል። ከዛ በኋላ በስ አለቀ፣ አለቀ፣ ደቀቀ። ምንም ነገር የለም። እስቲ ቆም ብለሽ የጓደኛሽም ሆነ የባልሽ ሚስትሽን፣ ወዘተ የማንም ሰው ይሆን ምስጥር ስታወጡ ለተወሰነ ጊዜ እኮ ነው። ከዛ በኋላ እኮ ይቀራል ብለሽ አስቢ። አየቶ ቢቀርም እኮ እኔ በሰዓቱ ሸቅዬበታለሁ። ይሄን አታስቢ ይሄንን አታስቢ። ይሄ በጣም የኋላ የኋላ ቅር አተሳሰብ ነው። ቢያንስ እንኳን አንቺ ሸቀለሽበት አግኝተሽበታል፣ ግን ያ ሰውዬው ድጋሚ አያምንሽም። ሰዎች ራሱ አያምኑሽም። ደግሞ ራሱ በሶሻል ሚዲያ የሚያውቅሽ ሰው ራሱ በአካል ቢያውቅሽ አያምንሽም። ሙስተሂል አያምንሽም። በቃ ትንሹንም ትልቁንም እዚሽ አትንጠልጠኝ እንዶ። መጀመሪያ ዱዓ አድርጊ። ያ ረቢ ከእንደዚህ ያንን ነገር ሰብር ስጠኝ፣ ከእንደዚህ ያንን ነገር ጠብቀኝ። ምንም አይጠቅመኝም። ባሌን ለባሌ ሳትር ሂጃብ